በመጀመሪያ ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ብዙዎቻችሁ ቪዲዮ ስታዩ ላይክ ሰብስክራይብ አታድርጉም። ከቻላችሁ ሰብስክራይብ አድርጉ፣ ካልቻላችሁ ደግሞ ላይክ አድርጉ። አይከፈልበትም ማለት ነው። እንግዲህ የዛሬ እርሴ ሀይሚና ብሩኬ ናቸው። እንግዲህ እርሱ ስለ ልደት ነው የሚወክለው ማለት ነው። ሀይሚ በልደቷ ቀን ምን አለብኝ ብላ ተስፋ ትንትን ብላ ልደትዋ ልታከብር ስትመጣ ስት መጣ እንግዲህ ሀይሚ ብሩኬ ለክፈዋት በጣም ደብሮት ውላለች ማለት ነው። እንግዲህ ወገኖች ቪዲዮ ስታዩ ላይክ ሰብስክራይብ ማድረጋችሁ አትርሱ ማለት ነው። ብዙዎቻችሁ ቪዲዮ ስታዩ ላይክ አታደርጉ ማለት ነው። እንግዲህ ሀይሚ በመጀመሪያ እንኳን ደሳለሽ እንኳን ተወለሽ እንላለን ማለት ነው። እና ቤተሰብ ላይክ አድርጉ፣ ሰብስክራይብ አድርጉ። የዛሬ ውይይታችን ስለ ሀይሚ ነው ማለት ነው። ሀይሚ እንኳን ደስ አለሽ እላለሁ። ሀይሚ በተናገረችው ንግግሮች ላይ ብዙዎቻቸው የኔ ውድቅ የሚፈልጉ አሉ ብላ ተናግራለች። ከዚህ በፊትም የሙስሊም ልጆች ለብዙዎቻቸው አስተያት ሰጥታለች። በእርግጥ ለሀይሚ ብዙ ልጆች ትሰድቧታላችሁ። ግን መሳደብ ጥሩ አይደለም። በዚህ ለአንድም ሁለቴም አስተያየት ሰጥታለች። አትሳደቡ ብዙዎቻችሁም ሙስሊም ናችሁ የምትሳደቡ ብላለች። አትሳደቡ ጥሩ አይደለም ነው የምለው፣ እንደኔ አስተያየት ማለት ነው። እንግዲህ ሀይሚ እንኳን ደስ አለሽ ነው የምለው እና ቤተሰቦቼ፣ አሁን ላይ ብሩኪ በጣም እያጠፋ ነው። ጥሩ አይደለም። እንግዲህ የብሩኪ ደጋፊዎች እሺ ካላችሁ ምከሩት። አስር ሴት አታምጣ፣ ሰላሳ ስምንት ሴት አታምጣ ያላችሁ ምከሩት። እኛስ እንኳን ስንመከረው እንቢ ብሎናል። መቼም ከሀይሚ የተሻለ አያመጣም። መቼም ከሀይሚ የተሻለ ሴት አያገኝም። እንግዲህ ሀይሚ በልደቷ ቀን ምን አለብኝ ብላ ኬክ ገዝታ ቡና አፍልታ ጎዝጉዛ እና ብዙ ተመልካቾች ትሳደባላችሁ። አትሳደቡ። የወደዳችሁ እዩ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። ያልወደዳችሁም ደግሞ አይታችሁ ማለት ትችላላችሁ ማለት ነው። አትሳደቡ። መቼ እህት ወንድም የሌላችሁ የላችሁም። ከሌላችሁም ደግሞ እንግዲህ ምን ማድረግ አይቻልም። እንዲሰጣችሁ ደግሞ ዱዓ አድርጉ ማለት ነው። ከዛ ውጭ ደግሞ ሀይሚ አትስደቡዋት። ብዙዎቻችሁ ያስቀየማችሁኝ ነው ብላለች። ብዙዎቻችሁ የኔ ውድቀት የምትፈልጉ አላችሁ፣ ብዙዎቻችሁ ለኔ መጥፎ ነገር የምትመኙ አላችሁ ብላ በራሷ አንደበት በራሷ አፍ ተናግራለች ማለት ነው። ወገኖች፣ የመሳደብ ጥሩ አይደለም፣ አትሳደቡ ነው ምላችሁ። ቪዲዮ ስታዩ ላይክ፣ ሰብስክራይብ አድርጉ፣ አይከፈልበትም። ቅንነት ለማንም አይደለም ለራሷ ነው። እንግዲህ በልደቷ ቀን አትልከፏት። እንኳን ተወለሽ እንኳንም ደሳለሽ እያላችሁ መርቋት፣ ካልቻላችሁም ደግሞ ዝም በሉ ማለት ነው። ብዙዎቻችሁ ሀይሚን እያስቀይማቸዋት ነው። አታስቀይመዋት፣ ጥሩ አይደለም። ሰሞኑ በጣም እየከፋት ነው ብሩኬ፣ ከዛ እያስከፋት ነው እናንተ፣ ከዚህ ጥሩ አይደለም። እንዲታረቁም ደግሞ ሁላችሁን ፍትህ ጠይቁ ማለት ነው። መቼም ሀይሚና ብሩኬ አይለያዩም። ብዙ ሰዎች በመሀል ገብተውም ያማስሉ ብዙዎቻቸው አሉ ማለት ነው እና ቪዲዮ ስታዩ ላይክ፣ ሰብስክራይብ ማድረጋቸውን አትርስ።